ጤና ይስጥልኝ ይህ በሞርስ ኮሙኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የሞርስ ዜና መርሃ ግብር ሲሆን፣ የሰኞ ኅዳር 15 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የተወረዳችሁ ቤተሰቦቻችን እናንተ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና የሞርስ አበይትን ዜና ላስቀድም። ህወሓት ቦርኖ ለታጣቂው ድጋፍ እንዲያደርጉ በሚል ከወልቃ የተፈናቅለው ሽሬ፣ አክሱም፣ አዲግራት እና መቀሌ የመጠለያ ካምፕ ከሚገኙ ተፈናቃዮች ያለደረሰኝ ገንዘብ መሰብሰቡ ተሰማ። የቦርኖ ስብስብ እስካሁን በሽሬ መጠለያ ካምፕ ከሚገኙ 55 ሺህ ብር ማሰባሰብ መቻሩን የሰሙ ወገኖች ቡድኑ ባገኘው አጋጣሚ መዝረፍ ስራው አድርጎ በመያዙ ድርጊቱ ላይገርም ቢችልም ከተፈናቃይ ላይ ብር አስገድዶ መቀበል ግን የቡድኑን የጭካኔ ጥግ ማሳያ አመላካች ነው ብለዋል። የተፈራው ህወሀት ሻዕቢያን ይዞት ሊጠፋ የመሆኑ ምልክት ነው የተባለው የቡድኑ አደገኛ ክፍፍል በዝግ የነበረውን ስብሰባ ረብሾት እንደነበር ተሰማ። ለወታደራዊ ስልጠና በሚል ሳዋ የገቡ 7317 የትግራይ ወጣቶች ጣፈንታ እስካሁን አለመታወቁ ሌላው የታፈነው የቡድኑ ቀጣይ አደጋ መሆኑ ተሰምቷል። በሽሬ አካባቢ ህወሀት በኮንትሮባንድ ያወጣውን ወርቅ 717 ሚሊዮን ዶላር የሚያወጣ ወርቅ ሰጥቶ በምትኩ የጦር መሳሪያና ተተኳሽ ለመቀየር የተስማማውን ስምምነት ሻዕቢያ የካደው ሲሆን ይህን ተከትሎ በህወሓት አመራሮች ዘንድ ቀድሞውኑ ጥምረቱን ተቃውመን ነበር በሚሉና ጥምረቱን ኢትዮጵያን አተራምሰን አራት ኪሎ እንገባለን ሲሉ በነበሩ ህልመኞች መካከል ከፍተኛ ውጥረት መፈጠሩ ተሰምቷል። ወልቃይት ጠገዴ ሰቲት ሁመራ ዞን የሰቲት ሁመራ ከተማ አስተዳደር የተከዜ ዘብን በድምቀት አስመረቀ የሚለው ዜና ከተሰማ ና የተከዜ ዘብ ህገ መንግስታዊ መዋቅርን ተከትሎ ለህዝብ ሰላም ና ለሀገር ደህንነት የሚታገል ሀይል ነው ሲሉ ኮሎኔል ድመቀ ዘውዱ ከተናገሩ በኋላ ስምረት ፓርቲ ምዕራብ ትግራይን በሀይል የተቆጣጠሩ ሀይሎች ፌዴራል መንግስቱ የጦርነት ተፈናቃዮችን ወደ ቀያቸውን ለመመለስ የሚያደርገውን ጥረት እያሰናክሉ ይገኛሉ ሲል ከሰሰ። ፓርቲው አካባቢውን በኃይል የተቆጣጠሩ ኃይሎች ተንኳሽ ና አባባሽ ድርጊቶችን በመፈጸም የፕሪቶሪያውን የግጭት ማቆም ስምምነት በመጣስ ላይ ናቸው ብሏል። ካይሮ አይዞባይነት በስተርጅና ልባቸው ሸፍጥ የሞላባቸው ኢሳያስ አፈወርቂ ለባለስልጣናቶቻቸው ያነሱላቸው ሀሳብ ና ባልተለመደ ሁኔታ ጭቅጭቅ የፈጠረ አጀንዳ ኢትዮጵያን የሚመለከት ነበር መባሉን ሞርስ ሰምቷል። ፕሬዚዳንት ኢሳያስ በግብጽ ላይ በእጅጉ ማዘናቸውን ሰማን። ምን አሳዘናቸው ብለን ስንጠይቅ የግብጽ ፊቷን ከአስመራ ማዞሯ ስለመሆኑም ተደርሶበታል። የቀይ ባህር ኤርትራንም አይመለከትም አያገባትም የሚል ንግግር ከግብጽ የውጭ ጉዳይ ሚኒስትር በድር አብድላቲ አፍ ወጣ ከተባለ በኋላ አስመራ አፍ አውጥታ አደባባይ አይሆን እንጂ ከኮምፒሽታቱ በማያልፍ ድምፅ ካይሮ ፊቷን አጨፈገገችው ስትል ተሰምታል። ይህ የማይታመን ወዳጅ ያሉት ሁሉ በጋራ መክሮ ቃል ተገባብቶ ተፈራርሞ በድንገት የሚከዳበት ክፉ ጊዜ እያለች ካይሮን እያማች አስመራ ስታልጎመጉም፣ ሌላው ደግሞ ትዝ አላት ብርጌድን ሀምዱ እየታጠቀ ክንዶን እያፈረጠመ ስለመሆኑ ደምቆ እየተሰማ ነበር። ይህ ነው ከውስጥም ከውጭም ኢሳያስን እንቅልፍ የነሳቸው። እንቅልፍ የማጣት ብቻ ሳይሆን ጤንነታቸውንም አደጋ ላይ ሊጥለው ይችላል የሚባለው ሞሬ ከመሆን ባለፈ ቀጣዩ የስልጣን ቀንበር በበኩር ልጃቸው ትከሻ ላይ ቢወድቅ እንዴት ባለ መንገድ ኤርትራን ሊያሻግራት ይችላል የሚለው ሳይቀር ሲሰማ ለ30 ዓመት ታይቶ በማይታወቅ ሁኔታ የሕዝብ ተቃውሞ መከሰቱ ታፍኖ ለኖረው ሕዝብ መተንፈሻ ለኢሳያስና ባለስልጣናቶቻቸው መደበቂያ ዋሻ እያስመኘ ነው መባሉን የሚናገሩ አልታጡም። እንዲህ ያለ ክፉ ቀን ሲመጣ ወዳጅ ነኝ ብላ የአስመራን መዳፍ እየመታች አይበሉባዋን ለዚያራ ያራ ስትስም የነበረችው ካይሮ በኢትዮጵያ ላይ የጀመረችና ያስጀመረችው ዱለታ ፍጻሜ ባያገኝም ለሰላም ታምቁንን ማለቷ እና በጥፍሯ ተንጠራርታ ቆማ እንደማያውቅ እንዳላየቻት መሆኗ አስተዛዛቢ ነው ባይነች አስመራ። በስዑድ አረቢያ ዋና ከተማ ሪያድ ሶስት ኢትዮጵያውያን ሴት ነዋሪዎች የድንበር ደህንነት ደንቦችን በመጣስ እና ሐሺሽ በማስተዋወቅ ወንጀል ተጠርጥረው መታሰራቸው ተዘግቧል። ሴቶቹ በስዑድ አረቢያ የድንበር ደህንነት ደንቦችን በመተላለፍ ወንጀል ተከሰውበታል። የተወረዳቸው የሞርስ ቤተሰቦች፣ እስካሁኑ አንኳር ዜና ይህንን ይመስል ነበር። ይህ ሞርስ ኮሚኒኬሽን ነው። በኢትዮጵያ ሁለተኛው የዓይን ባንክ በጥቂት ቀናት ውስጥ አገልግሎት መስጠት ይጀምራል ተባለ። የዓይን ብሌን ከበጎ ፈቃደኞች በመሰብሰብ እይታቸውን ላጡ ዜጎች ሕክምና በመስጠት ላይ የሚገኘው የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት በሀገሪቱ ሁለተኛው የዓይን ባንክ በጥቂት ቀናት ውስጥ ስራ ይጀምራል ሲል አስታውቋል። ከ22 ዓመታት በፊት በአዲስ አበባ ምኒልክ ሆስፒታል ውስጥ ስራ በጀመረው የዓይን ባንክ ብቻ ሲገለገል የቆየው ተቋሙ በጥቂት ቀናት ውስጥ ሁለተኛውን የአይን ባንክ ስራ እንደሚያስጀምር የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ዋና ዳይሬክተር ዶክተር አሸናፊ ታዘበው ተናግረዋል። ሀገሪቱ ሁለተኛው የአይን ባንክ በጅማ ከተማ የሚከፈት ሲሆን ይህም የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ከጅማ ዩኒቨርሲቲ ሆስፒታል ጋር በመነጋገር እየተዘጋጀ ነው ሲሉ ዳይሬክተሩ ገልጸዋል። የዓይን ባንክ ማቋቋም ከፍተኛ ስራን የሚጠይቅ ነው ያሉት ዳይሬክተሩ በጅማ ከተማ በቅርቡ ወደ ስራ የሚገባውን ማዕከል ለመክፈት የዝግጅት ስራው ባለፈው ዓመት እንደተጀመረ ነገሩኝ። ያለው አሃዱ ነው። በመከላከያ ሰራዊት ፋውንዴሽን አማካኝነት ለሰራዊት አባላት እና ቤተሰቦቻቸውን ጨምሮ በጡረታ እና በክብር ለተሰናበቱ የጦር አባላት የፋይናንስ ድጋፍ መስጠት የሚያስችለው የአድዋ ድል ማይክሮ ፋይናንስ አክሲዮን ማህበር ወደ ስራ ገብቷል። መከላከያ ሚኒስቴር ሚኒስትር ኢንጂነር አይሻ መሐመድ የአድዋ ድል ማይክሮ ፋይናንስን መርቀው ስራ አስጀምረዋል። ማይክሮ ፋይናንሱ የኢትዮጵያን የፋይናንስ ደህንነት በማሻሻል ለሰራዊት አባላትና ቤተሰቦቻቸውን ጨምሮ በጡረታና በክብር ለተሰናበቱ የጦር አባላት ቅድሚያ በመስጠት የሚሰራ ይሆናል ተብሏል። ከሰራዊቱ ባለፈ በገጠር ሆነ በከተማ ለሚገኙ አነስተኛ ገቢ ላላቸው ስራ ፈጣሪዎች የፋይናንስ አገልግሎት ከማቅረብ ባለፈ የንግድ ማማከር አገልግሎትን ጨምሮ ከአስር በላይ አገልግሎቶችን እንደሚሰጥ ተገልጿል። በአሁኑ ሰዓትም ካፒታሉ 678 ሚሊዮን ብር የደረሰ ሲሆን 44459 ባለ አክሲዮኖችን ይዞ በሶስት ቅርንጫፎች ስራ መጀመሩ ተነግሯል። ቅርቡም በአዲስ አበባ እና በክልል ከተሞች ተጨማሪ ቅርንጫፎች እንደሚከፍት ተመላክቷል። የአድዋ ድል ማይክሮፋይናንስ ስያሜውን የወሰደው የጥቁር ሕዝቦች ኩራት በሆነው ከአድዋ ታሪክ ሲሆን ማይክሮፋይናንሱ ስራ እንዲጀምር ያገዙ ተቋማትን በመርሃ ግብሩ ላይ እውቅና ተሰጥቷቸዋል። የኢትዮጵያ ባህር ኃይልና የጣሊያን ባህር ኃይል በትምህርትና ስልጠና ዙሪያ የልምድ ልውውጥና በጋራ ለመስራት የሚያስችላቸውን የሁለትዮሽ የጋራ ውይይት አደረጉ። በዚህ የሁለትዮሽ ውይይት የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ የጣሊያን ባህር ኃይል ከኢትዮጵያ ባህር ኃይል ጋር በጋራ ለመስራት በመምጣታቸው ታላቅ ክብር እንደተሰማቸው ገልጸዋል። ጣሊያን የባህር ኃይል ልዑካን ቡድን መሪ በበኩላቸው አገራቸው ከኢትዮጵያ ጋር ያላትን ትብብር ለማጠናከር በተለይም በትምህርትና ስልጠና ዙሪያ ያላትን ልምድ ለማካፈል ዝግጁ መሆኗን በመግለጽ አገራቸው ኢትዮጵያን አጋሯ ለማድረግ ፍላጎት እንዳላትም ገልጸዋል። ልዑካኑ ቡድኑ በጃል ሜዳ የሚገኘውን የኢትዮጵያ ባህር ኃይል ጠቅላይ መምሪያና ቢሾፍቱ የሚገኘውን የባህረኞች ማሰልጠኛ ማዕከል ከጎበኙ በኋላ የሁለትዮሽ ስምምነቱን ከኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮሞዶር ጀማል ቱፊሳ ጋር ተፈራርመዋል። ዘገባው የሚልኬሳ ገልዳሳ ነው። የኢትዮጵያ መከላከያ ዩኒቨርስቲ ኢንጂነሪንግ ኮሌጅ በሀገረ መንግስት ምስረታ በሀገራዊ ታሪካዊ እውነታዎች እንዲሁም በብሔራዊ ጥቅሞችና ፍላጎቶች ላይ ለዩኒቨርስቲው ማህበረሰብ ለሁለት ሳምንታት ሲሰጥ የቆየውን የግንዛቤ ማስጨበጫ ስልጠና አጠናቀቀ። በማጠቃለያ መድረኩ ላይ በክብረ እንግድነት የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪ አማካሪና የተኩስ አመራር ኃላፊ ጄኔራል አለምሸት ደግፌ ሀገር በስነ ምግባር በተሞላ አእምሮ በድፍረት በተሞሉ ልቦችና ለታሪክ ያላቸውን የኃላፊነት ክብደት በተረዱ ወታደሮች ይገነባል ሲሉ አስረድተዋል። ጄኔራል መኮንኑ ከ50 ዓመታት በላይ በወታደራዊ አገልግሎት ስለ ወታደራዊ ግዴታና የሞራል መሰረቶች ያገኙትን ልምድና ተሞክሮ ለግንዛቤ አካፍለዋል። ጀነራል መኮንኑ የመቻቻለን አንድነትንና የባህል ማንነትን አስፈላጊነት እንደ ብሔራዊ አንድነት ቁልፍ ምሰሶዎች አድርጎ መውሰድ ለሀገረ መንግስት ግንባታችን ፋይዳው ዘርፈ ብዙ ነው ሲሉ ገልጸዋል። ጀኔራል አለምሸት አያይዘውም ማህበራዊ ሚዲያ አሁን ላይ ራሱን ችሎ የጦር ሜዳ ነው በግድ የለሽነትና በሀሰት የተሞሉ ልጥፎች በሺዎች የሚቆጠሩ ወታደሮችን ደህንነት አደጋ ሊጥሉ ስለሚችሉ የሀገርን ብሔራዊ ጥቅምና ፍላጎት ለማስጠበቅ በዲስፕሊን በብልሃትና በአርበኝነት መጠቀም እንደሚገባ አጽንዖት ሰጥተው መክረዋል። የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዚደንት ብርጋዴር ጀነራል ከበደ ረጋሳ በበኩላቸው በብሔራዊ ጥቅሞችና ፍላጎቶች ላይ የመከላከያ ኃይላችን ጥንካሬው ተልእኮውን በግልጽ መረዳቱ ተገለጸ። ስነ ምግባር መታነጹ፣ ብሎም ስለ ወቅታዊ የብሔራዊ ደህንነትና አካባቢ ስትራቴጂክ ሁኔታ ያለው እውቀቱ ነው ሲሉ ተናግረዋል። የኢትዮጵያ መከላከያ ዩኒቨርሲቲ ለጀኔራል አለምሸት ደግፌ በወታደራዊ አገልግሎት ዘመናቸው ለሀገራቸው ላበረከቱት የላቀ ወታደራዊ አመራርነት ሚና ዩኒቨርስቲው የህይወት ዘመን ጥልቅ አክብሮትና እውቅናን የሚያሳይ ሽልማት አበርክቶላቸዋል። በተጨማሪም በመከላከያ ዋር ኮሌጅ ምርምር ማዕከል የሀገር ውስጥ ደህንነት ምርምር ትምህርት ክፍል ኃላፊ ለሆኑት ፕሮፌሰር አየለ በከሪ በግንዛቤ ማስጨበጫ መድረኩ ለሰጡት ትምህርት ከጄኔራል አለምሸት ደግፌ እጅ የእውቅና ሰርተፍኬት ተቀብለዋል። በሽሬ አካባቢ ህወሓት በኮንትሮባንድ ያወጣውንና የዶላር ግምቱ 717 ሚሊዮን ዶላር የተገመተው ወርቅ ለሻዕቢያ በመስጠት በልዋጩ የጦር መሳሪያና ተተኳሽ ለመቀየር ስምምነት ነበራቸው። ግን በአይነት ለመለዋወጥ የተገባውን ቃል ሻዕቢያ የካደ ሲሆን ይህንን ተከትሎ በህወሓት አመራሮች ዘንድ ቀድሞውኑ ጥምረቱን ተቃውመን ነበር በሚሉና ጥምረቱን የኢትዮጵያን አተራምሰን አራት ኪሎ እንገባለን ሲሉ በነበሩ ህልመኞች መካከል ከፍተኛ ውጥረት መፈጠሩን ለማወቅ ተችሏል። ይህንን ድንገተኛ ክህደት ተከትሎ የተፈጠረው ውዝግብ በህወሓት ቡድን የፖለቲካ ክንፍ ብቻ ሳይሆን በአርሚ አዛዦችም ጭምር መሆኑ ያስደነገጣቸው የጊዜያዊ አስተዳደሩ ፕሬዚደንት ጄኔራል ታደሰ ወረደ ህዳር እወር በመጣ ቁጥር ህወሓት መፈክሮችን ይዞ ስብሰባ የማካሄድ አባዜ ሊቆም ይገባዋል ማለታቸው በቡድኑ መካከል ከተፈጠረው የተካረረ አለመግባባት እራሳቸውን ለማራቅ የተጠቀሙበት ስልት መሆኑ እየተነገረ ሲሆን ተመሳሳይ ለሻዕቢያ ጦር ሰዎች መሳሪያውን በተመለከተ ህዋት ልካለሁ ያለውን ወርቅ እየላከ በመሆኑ ግን ደግሞ በምትኩ ሊሰጥ የነበረው የጦር መሳሪያና ተተኳሽ ያልተሰጠ በመሆኑ ክህደት ነው ብለን የምናምን አይደለንም። ስለዚህ በምዕራብ ትግራይ በኩል አጣዳፊ ሁኔታ እየገጠመን ስለሆነ በአስቸኳይ ይላክልን ብሎ የአርሚ አዛዦች ያሉበት ልዑክ ወደ አስመራ ሄዶ ነበር፣ ግን አልሆንም። የተሰጣቸዋል ተብሎ ሲዘጋጅ አስተዋል ነው አሮጌ መሳሪያ ነው በማለት ተስፋ በቆረጠ ሁኔታ ለነ መንጆሪኖ ሪፖርት ማድረጋቸውን እናውቃለን የሚሉ ምንጮች መኖራቸው በዘገባው ተመላክቷል። ህዋት ለሻዕቢያ ወርቅ በመስጠት በምትኩ ከባድ የጦር መሳሪያን ጨምሮ የተለያዩ ትጥቆችና ተተኳሾች እንዲሁም የረዲዮ መገናኛ ለማግኘት በመስማማት ከሽሬና አካባቢው በህገወጥ መንገድ የተገኘውን 717 ሚሊዮን ዶላር የሚያወጣ ወርቅ ለሻዕቢያ አስረክበው በሁላቸው መሰረት የጦር መሳሪያ ሲጠይቁት አትጠይቁኝ የሚል ምላሽ ከሻዕቢያ በኩል የተሰጣቸው መሆኑ ከባድ ድንጋጤን የፈጠረ መሆኑ ታውቋል። ሌላው ቢቀር የፕሪቶሪያ ስምምነትን ተከትሎ ለፌዴራል መንግስት ላለማስረከብ ደብቋቸው የነበሩትን ከባድ መሳሪያዎች ለጥገና በሚል ወደ ኤርትራ የላካቸው ስለነበሩ እነርሱ እንዲመለሱለት ተደጋጋሚ ጥያቄ ቢያቀርብም ሻዕቢያ አላውቅ ማለቱ እነ ሞንጆሪ ነው ወደ አስመራ ሸሽታዎት የነበረውን ሌላም የተዘረፈ የአገር ሀብት ጥያቄ ውስጥ የጨመረባቸው መሆኑ እየተነገረ ነው። ወደ ውጭ ዜና አልፋለሁ። ናይሮቢ የኬንያ ውጭ ጉዳይ ሚኒስትር ሙሳሊያ ሙዳቫዲ አገራቸው ወደብ አልባ የሆኑት ኡጋንዳ፣ ደቡብ ሱዳን፣ ሩዋንዳና ብሩንዲ የባህር በር እንዲያገኝ የማድረግ ግዴታ እንዳለባት ረቡዕ ዕለት ለሀገራቸው ፓርላማ በሰጡት ማብራሪያ ላይ ገለጹ። የአፍሪካ ህብረት ቻርተርን ጨምሮ ወደብ አልባ አገራትን የሚመለከቱ ዓለም አቀፍና ቀጣናዊ ህግጋትና ግዴታዎች አሉ ያሉት ሙዳቫዲ ኬንያ ለወደብ አልባ ሀገራት ያሉባትን ግዴታዎች እንደማትቀይር ማረጋገጫ ሰጥተዋል። ኬንያ በባህር በር ሳቢያ ከኡጋንዳ ጋር ጦርነት ውስጥ የመግባት ፍላጎት እንደሌላትና በሁለቱ ሀገራት መካከል ወታደራዊ ውጥረትም እንደሌለ ሙዳቫዲ ተናግረዋል። ሙደቫዲ ይህን ያሉት አንድ የፓርላማ አባል ኡጋንዳ በደቡብ ሱዳን፣ በሩዋንዳ፣ በዲሞክራሲያዊት ኮንጎ፣ ሶማሊያና ብሩንዲ ነበራት ካሉት የወታደራዊ ጀብደኝነት ታሪክ አንጻር የህንድ ውቅያኖስን በኃይል ለመቆጣጠር እንደምትፈልግ በቅርቡ ለገለጠችው አቋሟ ኬንያ ምን እርምጃዎች እየወሰደች ነው? በማለት ለተጠየቁት ጥያቄ በሰጡት ምላሽ ነው። የተወደዳችሁ የሞርስ ቤተሰቦች መልዕክት ሰምተን ወደ ዕለቱ የዜና ዝርዝር እና ሌሎች መረጃዎች አልፋለሁ።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

የተወረዳቸው የሞርስ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ በማድረግ አዳዲስ ቤተሰብ እንድናፈራ ስላደረጋችሁን ከልብ እናመሰግናለን። ዝርዝር ወደ ምንመለከተው ዘገባ እናልፋለን። ሻዕቢያ እና ህወሓት የታጠቁ ቡድኖች የተንቢያን ህዝብ ሰላም ለመንሳት ብሎም ኢትዮጵያ ውስጥ ሽብር ለመፍጠር በከባድ መሳሪያ የታገዘ ተኩስ ከፍተው ባለፈው ሳምንት ሲያሸብሩ እንደነበረ ለማወቅ ተችሏል። ትግራይ የኢትዮጵያ አካል እንጂ የሻዕቢያ መፈንጫ አይደለችም፣ የሚሉ የተንቤንና አካባቢ ነዋሪዎች ሻዕቢያ በአስቸኳይ ከትግራይ ክልል ኢትዮጵያ ግዛት ተጠራርጎ መውጣት አለበት ሲሉ አስተያየታቸውን ሰጥተዋል። ህወት ለቀናት ያካሄደውን ስብሰባ ከማጠናቀቁ አስቀድሞ በተሰብሳቢው መካከል በቡርኑ ባህል ባልተለመደ ሁኔታ ከፍተኛ ውዝግብ ተነስቶ እንደነበር ተሰምቷል። ዝግቡ ከሻቢያ ጋር የተደረገው ጥምረት በሚገባ ሊገመገም እንደሚገባ የአርሚ አዛዦች ጥያቄና በተለይ ጀኔራል ምግበይ ከአዛዦች ጋር የተለየ አቋም መያዛቸው እንዲሁም በፖለቲካው አመራሩ ዘንድ እየተፈለጉ ሆናቸው እናም ከፖለቲካው ክንፍ በላይ አዋቂ ሆነው መገኘታቸው ተገቢ አይደለም የሚል ተቅሳጽ መነሳቱን ተከትሎ ከሻዕቢያ ጋር ያለው ጥምረት ተጠናክሮ መቀጠል የሚገባው መሆኑን በነ ደብረጽዮን በኩል አጀንዳ ሆኖ መቅረቡ የማዕከላዊ ኮሚቴ ተሰብሳቢ አባላትን እየከፋፈለ በመሆኑ ማጣፊያ ባጠራቸው ዶክተር ደብረጽዮን በቀደም የተሞከረውን ሙከራ፣ ያደረጉትን ለይቶ በማጋለጥ ፈንታ ሽፋን እንዲያገኙ ድፍረታቸው እንዲደበቅ እየተደረገ ነው በማለት አቅጣጫ ለማስቀየር እየሞከረ ነበር ብለዋል። ዶክተር ደብረ ጽዮን ከስብሰባው ቀናት በፊት በመኖሪያ ቤታቸው ላይ የእጅ ቦምብ ተወርውሮ እንደነበረ እና በውስጥ ባለመኖራቸው ከሞት ማመለጣቸውን ይህ መከሰቱን ተከትሎም እንኳን የእናትህ አምላክ አተረፈህ እንኳንም አክሱም ጽዮን ጋረደችልህ እያሉ ስልክ እየደወሉ በመትረፋቸው ያጽናኗቸው የነበሩ ደጋፊዎቻቸው እንደነበሩ ያመለከቱት የመረጃ ምንጮች፣ ይህ ብቻ ሳይሆን የትግራይ ሕዝብ ጦርነት ውስጥ ያስገባኸው በአንተ ጉራና አቅም ማጣት ነው አሁን ከሻዕቢያ ጋር ጸምዶ በሚል ሌላ ክህደት ሌላ ጦርነት እልቄት እየጋበዝክ ነው። አባል ከመሆን ውጭ ምንም ስልጣን አይፈቅድልህም በመባላቸው ስብሰባውን በንዴት ረግጠው ጥለው ወጥተዋል። ደብረ ጽዮን ስብሰባውን ረግጠው እየወጡ በራፉ ጋር ሲደርሱ ዞር አሉ ወደ ተሰብሳቢው ዞር ብለው ወደ ኢሳያስ ቦርኖን ይዤ እቀላቀላለሁ ሲሉ በወፈረና በሚርገበገብ ድምፅ ተናገሩ። በአንደበታቸው ይህንን ሲሉ የቀኝ እጃቸው ሌባ ጣት ወደ ተሰብሳቢው ሾሎ የዛቻ ምልክት እያሳይ ነበር ያሉት የሞርስ ምንጮች ወዲያውኑ የደብረ ጽዮን እግር የፕላኔት ሆቴል በራፍ ሳይ ሳይደርስ ቀደም ሲል የህዋት ሊቀመንበር አድርገው የሸሟቸው አለም ገበረው ዋህድ ስብሰባ መምራት መምራት መቀጠላቸውንና በመጨረሻ መግለጫ ማውጣታቸውን አክለዋል። ታዲያንን ህወሓት ባወጣው መግለጫ የኢትዮጵያ መንግስት የከፋ ጥፋት የሚያስከትል ሌላ ዙር ጦርነት ከማቀጣጠል እንዲቆጠር ሲል ዛቻንና ማስጠንቀቂያ የተሞላበት ነበር ነው። የህወት ማዕከላዊ ኮሚቴ ባጠናቀቅ ነው ሳምንት በፕላኔት ሆቴል ያደረገውንና ለቀናት የቆየውን ስብሰባ ሲያጠናቅቅ በወጣው መግለጫ ኅዳር 8 እስከ 13 2018 ዓ ም ባካሄድ ነው መደበኛ ስብሰባ የመርሃ ግብሮች አፈጻጸም የአስራ አራተኛ የድርጅት ጉባኤ ውሳኔ አፈጻጸም እንዲሁም የክልሉን ወቅታዊ ውስጣዊ ሁኔታዎችን መሰረት አድርጎ ጥልቅ ውይይት በማካሄድ የቀጣይ የትግል አቅጣጫዎችን በመቀየስ መደበኛ ስብሰባውን አጠናቋል ብሏል። በመግለጫው የ14ኛው የህዋት ድርጅት ጉባኤ ውሳኔዎችን አፈጻጸም መሰረት አድርጎ ባካሄደው ግምገማ ደግሞ ከጉባኤው በኋላ ድርጅታችን ገጥሞት ከነበረ የመፈራረስ አደጋ ወጥቶ ድርጅታዊ አንድነት ላይ እንደሚገኝ በመደምደም በብሔራዊ ክህደት ወንጀል የተከሰሰው ቡድን ሆን ብሎ እንዲበታተን ያደረገውን የመከላከል አቅም በማሰባሰብና ና ጊዜያዊ አስተዳደሩ እንዲስተካከል ህዝባችን በትብብር ያካሄደው ትግል ውጤታማ እንደነበር ገምግም ያለሁ ብለዋል። የኢትዮጵያ መንግስት በስምምነቱ መሰረት ከህወሓትና ከትግራይ ጊዜያዊ አስተዳደር ጋር ተቀናይቶ ግዴታውን ከመወጣት ይልቅ የህዝባችንን ሞትና መከራ የሚያራዝም ሸፍጥ እንዲያቆም ምዕራብ ትግራይን በኃይል ወረው የያዙት ታጣቂዎች ታጣቂዎችና ሰፋሪዎች ከህገ መንግስታዊ የትግራይ ሉዓላዊ መሬት እንዲወጡ በማድረግ ብሔራዊ ማንነቱ እንዲቀየር እየተገደደ ያለውን ህዝባችንን ነፃ እንዲወጣና የተፈናቀለና የተሰደደ ህዝባችን ወደ ቀየው እንዲመለስ ግዴታውን መወጣት ይገባዋል ብሏል። ምንም እንኳን ህወሓት ፌዴራል መንግስት ላይ ጣቱን ቢቀስርም እሱ እያደረገ ስላለው ግን በሸረፍታ እንኳን ያለው ነገር የለም። የኢትዮጵያ መንግስት የፕሪቶሪያን ስምምነት በመጣስ በትግራይ ላይ እየፈጸመ ያለውን ተግባር ነው ያወጀው። የኢትዮጵያ መንግስትም ስምምነቱን በመጣስ ታጣቂዎችን በማደራጀትና በማስታጠቅ ጦርነትን ከማቀጣጠል አልፎ የከፋ መስዋዕትነት እንድንከፍል ያደረገውን የድሮን ጥቃት ከፍተኛ የፖለቲካ ውሳኔ የተሰጠበት መሆኑ አመላካች እንደሆነ በመወያየት የኢትዮጵያ መንግስት የከፋ ጥፋት የሚያስከትል ሌላ ዙር ጦርነት ከማቀጣጠል እንዲቆጠብ ሲል ጥሪ ያቀርባል። የፕሪቶሪያውን ስምምነት ለመፈረም አወንታዊ አስተዋጽኦ ያደረጉ ሀገራት፣ ዓለም አቀፍና ሀገራዊ ተቋማት የፕሪቶሪያው ስምምነት ከመቼውም ጊዜ በላይ በአደጋ ላይ መውደቁን በመገንዘብ የአፍሪካ ህብረት ፓናል በፍጥነት እንዲጠራና እስካሁን ያለው የስምምነቱ አፈጻጸምና እየተባባሰ የመጣውን የጦርነት አደጋ እንዲገመግም ጫና እንዲደረግ ጥሪ በማቅረብ በድርጅታችን በኩል ሲካሄድ የቆየው ጥረት ተጠናክሮ እንዲቀጥል አቅጣጫ አስቀምጠናል ብሏል። የትግራይ ህዝብን ደህንነትና ደህንነቱ የተጠበቀ ህይወት ለማረጋገጥ ከትግራይ መከላከያ አቅሞች ጋር በመቀናጀት እንዲሰራ አቅጣጫዎችን በማስቀመጥ መደበኛ ስብሰባውን አጠናቀቂ ያለው ብሏል። ህወሓት በመግለጫው ከትግራይ መከላከያ አቅሞች ጋር በመቀናጀት እንዲሰራ ብሎ ስላለው ግን በዝርዝር ያለው ነገር የለም። ባው ታጣቂውን ተማምኖ ነው ሲሉ ግን ተቺዎች ተችተዋል። ጄኔራል ታደሰ ወረደ ህወሓት ስብሰባውን ሲያጠናቅቅ ያወጣውን መግለጫ ተከትሎ ህዳር ወር በመጣ ቁጥር ህወሓት መፈክሮችን ይዞ ስብሰባ የማካሄድ አባዜው ሊቆም ይገባል ማለታቸው ጆሮ አግኝቶ እህ ያለ ሰሚ ሳያገኝ ቀርቶ በተቃራኒው የይስሙላ ንግግር ነው መባሉ የተሰማው ባጠናቀቀ ነው ሳምንት ነው። ህወሀት ከአምሳ ዓመት ጀምሮ የተጠናወተው ጳጉሜና ህዳር በመጣ ቁጥር ከነበረበት በመሰብሰብ ታጋዮችን በባነር ለጥፎ ሻማ ለኩሶ የመቆዘም እና ጦርነት የመቀስቀስ ብሔራዊ አንድነታችን የሚሉ መፈክሮችን ይዞ ስብሰባ የማካሄድ አባዜ እንዲቆም ይገባዋል። በመዘመር እና በዘፈን በመደነስ የሚመጣ ሰላምም ሆነ አንድነት የለም ሲሉ መናገራቸው እውነትም ጀነራሉ ቆርጠው ለህወሀት አልገዛም ማለት ጀመሩ ወይንስ ጊዜያዊ አስተዳደሩና ህወሀት ለየቅል ናቸው? አስተዳደሩ የቡኑ ተገዥ ሆኗል የሚባለው ጉንጀላ ሐሰት ነው ለማስባል የተደረገ የማዘናኛ አካሄድ ነው ሲሉ አንዳንድ የፖለቲካውን በቅርበት የሚከታተሉ ታዛቢዎች ይናገራሉ። የተወረዳችሁ ቤተሰቦቻችን ላይክ ሼር ሰብስክራይብ በማድረግ አዳዲስ ቤተሰቦች እንድናፈራ ስላደረጋችሁን እናመሰግናለን። አሁንም ድጋፋችሁን እናገዛችሁን ትቀጥሉ ዘንድ አደራ እንላለን። በቀጣይ የሞርስ ዜና እንገናኛለን። እስከዛው ድረስ ጤና ይስጥልን። ይህ ሞርስ ኮሚኒኬሽን ነው።